ሰበር ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን እና እስራኤል በተመሳሳይ ጊዜ ሰላም እንደሚፈልጉ እንደጠየቋቸው ተናገሩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል እና ኢራን በተመሳሳይ ጊዜ ማለት ይቻላል ሰላምና ውርድ አሉኝ ሲሉ ጽፈዋል በዚህ ጊዜ ጊዜው አሁን እንደሆነ አውቃለሁ ሲሉ በትሩስ ሶሻል ማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረሳቸውን በመጥቀስ ዓለምና መካከለኛው ምስራቅ እውነተኞቹ አሸናፊዎች ናቸው፣ ሁለቱም ሀገራት ወደፊት ታላቅ ፍቅር፣ ሰላምና ብልጽግናን ያያሉ ብለዋል። ኢራንም ሆነች እስራኤል የተኩስ አቁም ስምምነት ላይ ስለመደረሱ በይፋ ያሉት ነገር የለም። ቴህራን እስራኤል ኢራንን መደብደብ ካቆመች እርሷም ሚሳኤሎቿን ማስወንጨፍ እንደምታቆም ገልጻለች። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ሁለቱ ሀገራት በርካታ የሚያገኙት ነገር አለ፣ እንዲሁም ከፍትህና ከእውነት መንገድ ከራቁ የሚያጡት ነገር አለ ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልጥፋቸውን ሲያጠናቁም የእስራኤልና ኢራን የወደፊት እጣ ፋንታ ያልተገደበ በታላቅ ቃል ኪዳን የተሞላ ነው። እግዚአብሔር ሁለታችሁንም ይባርክ ብለዋል። ሰላምና ፍቅር ለዓለማችን ይስፈን። እኔንም ስላዳመጣችሁኝ ከለባ አመሰግናለሁ። ቻናሉን ፎሎ በማድረግ ቤተሰብ እንድትሆንኝ ይንጥርድየ ይዤ አቀርባለሁ። አመሰግናለሁ።